የሕዝብ ተወካዮች ምክር ቤት ስድስተኛ የሥራ ዘመን አራተኛ ዓመት ሰላሳኛ መደበኛ ስብሰባውን በተለያዩ ጉዳዮች አካሂዷል። በምክር ቤቱ የከተማ መሬት ይዞታና መሬት ነክ ሀብት ምዝገባ ረቂቅ አዋጅ ላይ ውይይት በተደረገበት ወቅት ረቂቅ አዋጁ እንዲጸድቅ የከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ውሳኔ ሀሳብ አቅርቧል። ይህ ረቂቅ አዋጅ የከተማ መሬት ይዞታ ማረጋገጥና ምዝገባን በዘመናዊ መረጃ አያያዝ ሥርዓት በመዘርጋት በሀገር አቀፍ ደረጃ ወጥነት ባለው መልኩ በማደራጀትና በመተግበር በመላ የሀገሪቱ ከተሞች ውስጥ የሚገኙትን የመሬት ይዞታዎች መረጃ ማደራጀት አስፈላጊ በመሆኑ ህገ ወጥ የመሬት ወረራን፣ ብልሹ አሰራርን፣ የኢፍትሐዊነትን ለማስቀረት ጉልህ ሚና ያለው መሆኑ ዜጎች በመሬት ላይ ለሚያፈሩት ቋሚ ንብረት የተጎናጸፉት የባለቤትነትና በመሬት የመጠቀም ህገ መንግስታዊ መብታቸውን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 ቻርተርድ ከተሞች የሚባሉት እኔ እስከማውቀው ሁለት ከተሞች ናቸው፣ ኢትዮጵያ ውስጥ ያሉት አዲስ አበባ እና ድሬዳዋ። እነዚህ ደግሞ በአንድ ብሔረሰብ ወይም በገለ ብሔረሰብ ተብሎ የተደራጀው ስላልሆነ ቻርተርድ ከተሞች ወደ ክልል ተጠቃለዋል የሚል ትርጉም ነው። ቻርተር ወደ ክልል ተጠቃለዋል የሚለው መጨፍለቅ እጅግ አደገኛ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 የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ ረቂቅ አዋጅ ውይይት ተካሂዶበት አዋጅ ቁጥር 1381 ድዝባር 17 ሆኖ በአብላጫ ድምፅ ጸድቋል። በሁለት ተቃውሞ በሶስት ድምፅ ታቅቦ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 በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። በረቂቃዎች አንቀጽ ሰባት ላይ ቅድመ ሁኔታዎችን ያስቀምጣል። አንድ ባለይዞታ ለመሆን አለመሆን የውጭ ዜጋ ቅድመ ይዞታ ሁኔታዎችን ከሀ እስከ መ ያስቀምጣል። የተቀመጡት በጣም ጥሩ ናቸው።